ነው መላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልን። ያንን ከሆነ ልክ አይደለም፣ ግን ደግሞ አይሰደቡ ከሆነ ልክ ነው። ሊቀ መዘምራን ቴዎድሮስ የተናገረው ሃሳብ መድረክ ስለተገኘ ብቻ የተናገረው ሃሳብ እንደ ሃሳብ ደስ አላለኝም፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሲያደርግ አባቶችን የሚተች የማንን ጊፍት ነው ስተዳደርበት የነበረው ስወስድ የነበረው ስጠቀም የነበረው ስለዚህ አምስት ሳንቲም እና ሀያ ሳንቲም አስር እና አምስት ሺህ ፎሎየር ለማግኘት መሰደብ የለባቸው ሙፍቲና አክብረን የራሳችን አባቶች ምን ሰድብ ከሆነ ልክ አይደለም ከሆነ ትክክል ማለት ንግግሩ ያ ነው በቃ በቀጣ የተናገረው ያንን ነው ስድብን የተቃወመው ትክክል ነው እያለ ያለው ግን ለምን አባቶች ጥያቄ ይጠየቃሉ? ለምን ዝም አላችሁ ተብለው ይባላሉ የሚል ከሆነ ግን እሱ ችግር አለበት ማለት፣ ያ ንግግር ልክ አይሆንም ማለት ነው። እየተቃወመ ያለው ስንገደል ለምን ዝም አላችሁ ብሎ የተቃወመን ልጅ ከሆነ እሱ የሚቃወመው ለምን ትናገራላችሁ አባቶችን ያለው ያንን ከሆነ ልክ አይደለም። ግን ደግሞ አይሰደቡ ከሆነ ልክ ነው። የሰማሁትም አይሰደቡ የሚለውን ነው። ያኛውን የተቃወመ አልመሰለኝም እና የሆነ እሱም ስንቃወም ስድቡን የፈለግነው እንዳይመስል ስድቡን እኛም እንቃወማለን። አባቶች መሰደብ አለባቸው ብለን አናምን። እሺ፣ እንደ ሀሳብ አሁን እኔ ኦርቶዶክሳዊ ስለሆንኩኝ የሆነ ውስጤ ደስ ያላለው ሀሳብ ነበረ። ውዶች ምንድነው ሊቀ መዘምራን ቴዎድሮስ የተናገረው ሀሳብ መድረክ ስለተገኘ ብቻ የተናገረው ሀሳብ እንደ ሀሳብ ደስ አላለኝም ሀሳቡ። እና ደግሞ የሃይማኖት ጉባኤ ኅብረቱ ሁሉ ተቋሙ የሰጠው መግለጫም እንደ እንትኑ ኦልሞስት በጣም ነው ያሳዘነኝ። ሊቀ መዘምራን ቴዎድሮስ መዝሙሮቹ እኔ በነገራችን ላይ ኦርቶዶክስ እንደሆን ራሱ መዝሙሮቹ በጣም ይስቡኝ ነበረ። ፕሮቴስታንት ቤት ይዘመራል። በተለይ ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው የሚለው መዝሙሩን በፕሮቴስታንት ቤት ውስጥ ራሱ የሚዘመር መዝሙር ነው። በድንኳን እልልታ ሙሉ ነው የሚለው መዝሙር በድንኳኔ እልልታ ሙሉ ነው በድንኳኔ የሚለው መዝሙር ጴንጤ በነበርኩበት ሰዓት ላይ ህውዬን ይወድ ስዘምረው ሳዳምጠው የነበረው በተለይ በተደጋጋሚ ስከፍተው የነበረው መዝሙር ነበረ የሊቀ መዘምራን ቴዎድሮስ እና አሁንም አልወረደብኝም ግን መድረክ ሲገኝ የተናገረው ቃል እንደ ቃል ሰውን አንድ እርምጃ ወደ ኋላ የሚጎትት ነው። የተናገረው ቃል ምንድነው? ቲክታክ ላይ ካያችሁ በሰሞኑኛው ጉዳይ ሁላችንም እየጮነ ነበር፣ እና በዛ በሰሞነኛው ጉዳይ ስንጮ ፎሎር ፍለጋ አይደለም። እኔ ፎሎ ኖረኝ አልኖረኝ ለእኔ ምን ይጠቅመኛል? ጊፍት ተሰጠኝ አልተሰጠኝም፣ በጊፍት አልተተዳደርኩኝ። እስኪ የማንን ጊፍት ነው ስተዳደርበት የነበረው ስወስድ የነበረው ስጠቀም የነበረው? ስለዚህ የተናገረው ቃል አልመሰለኝም እንደኔ እንደኔ። እና በተለይ ትላንትና መጥተው ዳይሬክት ሊያሳቡ እኔ የመሰለኝ ሁሉ ትላንትና መጥተው ዛሬ ይተቻሉ። ሲል እኔ አባትን ልተች አልችልም፣ አባቶችን ልተች አልችልም። እና ግን የተናገረው ቃል የተጠመቁበት ነጠና ሳይደርቅ ምናም ብቻ እግዚአብሔር ምሕረት ያደርግልን ለሁላችንም። በተገኘው መድረክ ወንድም ወንድሙን ወንድም ወንድሙን መክፋት ሳይሆን አንድ ሆነን ተያይዘን እጅ ለእጅ ተያይዘን መቀጠል ነው ያለብን እንጂ ወንድሙን ባገኘው መድረክ በቃላት መተቸት የሆነ መድረክ በተመቻቸለት መድረክ እች መድረክ ላይ ብናገር ተብሎ ጨፍለቅ አድርጎ መናገር ተገቢ ነው ብዬ አላስብም። እና ሊቀ መዘምራን ቴዎድሮስ በሚሊኒየም አዳራሽ የተናገረው ሀሳብ ሰላም ትራሲ እና በሚሊኒየም አዳራሽ የተናገረው ሀሳብ እንደ ሀሳብ አልተመቸኝም። ደስ አላለኝም። ለሚባል ሲዘምር በጣም ነው የሚያምረው። ሲዘምር በጣም ነው የምናዳምጠው። ደግሞ ሞገስ ያለበት መዝሙር ነው የሚዘምረው። በጣም ነው የምናከብረው። እና የተናገረው ሀሳብ እንደ ሀሳቡ አንዳንድ ጊዜ መጽሐፍ ቅዱስ ሲናገር ለመናገር የዘገየህ ለማዳመጥ የፈጠንኩን ይላል። ብንነጋገርማ እዚህ ጋ ብንተቻችማ አንዳችንም አብረን አንቀጥልም። ግን ምንድን ነው? የተደረገልንን እያየን ክርስቶስ ኢየሱስ በመስቀል ላይ የሰራልንን ስራ እያየን ፍቅር ብቻ ስለሰጠን በሰጠን ፍቅር ነው መቀጠል ያለብንና እግዚአብሔር ማስተዋልና ጥበብን ሰጥቶን አንዱ አንዱን አንዱ አንዱን ባይተች ባይሰድ ሞር አሪፍ ነው። አባቶችን የሚናገር አንድም ሰው የለም። አባቶችን ማከበር ሰው የለም። አባት ለምን ይሰደባል? ቤተክርስቲያን እኮ መንፈስ ቅዱስ አላት ብለን ስናስብ በአንዱ ሲኖዶስ ነው የምትመራው ብለን ስናስብ፣ ቤተክርስቲያን ውስጥ መንፈስ ቅዱስ ካለ አባቶች አሉ፣ መሪዎች አሉ፣ መንፈስ ቅዱስ የሚጠቀምባቸው አባቶች አሉ። እና ነገርን በልክ አድርጎ መናገሩ መልካም ነው። ወደዚህ ቤት አካባቢ ጋር አስጨበጨባለሁ ተብሎ እዚህ ጋር ደግሞ ያሉትን ወጣቶችን ደግሞ ማሳደዱ ተገቢ አይደለም፣ ተገቢ አይደለም። ፎሎወር ፍለጋ አምስት አስር ሳንቲም ፍለጋ አይባልም። እኔ ቲክታክ ላይ ማን ነው ለእኔ እስኪ አምስት ሳንቲም ብር የረዳኝ ሰው ካለ እስኪ አንድ ቁጥር አውጡልኝ። ቲክታክ ላይ ለተመስገን ብር እስኪ የረዳኝ ሰው ካለ ይኸው ከጴንጤ ቤት ከመጣ ጀምሮ እኔ ይሄንን ብር ልኬላለው የምትሉ ሰዎች በእኔ እስኪ አንድ ብር እስኪ አንድ ቁጥር ጻፉልኝ።

ወንድም ባትተቹ ሞራ አሪፍ ነው። አትተቹ። እንዲህ አማርብን የክርስቶስ ኢየሱስ ስጋ እና ደም ስንወስድ ነው ሞገስ የሆነ። እንዲህ አማርብን የዘላለም ሕይወት ያገኘ ነው ክርስቶስ ኢየሱስ ውስጣችንን አሳርፎን ነው ለቃለቀ እንደዚህ ያማረብን ሰላም የሰጠን የተከተልነው አምላክ የእረፍት አምላክ ስለሆነ ነው። እዚህ በልክ ቢሆን ሞር አሪፍ ነው። የምትናገሩትን በልክ ብታደርጉ፣ ወንድሞችን ባትገፉ፣ ባትሳደቡ ሞር አሪፍ። ሰምቻለሁ፣ አሞኛል። መናገር እንችላለን ብንናገር፣ ግን ማንን ነው የምናስደስተው? እዛ በበቃል ሲልክ በሆነ ወርድ ወንድሞችን ሲሰድብ፣ አንደኛው ወንድሞችን ሲሰድብ ምን ይጠቅማል? ማንን እናነጻለን? መሰዳደቡ ማንን ይጠቅማል? አንድ ስንሆን ህብረታችን አንድ ሲሆን የዲያብሎስን ምሽግ እናፈርሳለን፣ የሴጣንን ስራ እናፈርሳለን። ግን አንዱ ባገኘው መድረክ ላይ ለምሳሌ ክል ሚሊኒየም አዳራሽ ባገኘው ሊቀ ሊቃውንት ቴዎድሮስ ሚሊኒየም አዳራሽ ላይ ባገኘው መድረክ ዩቱብ ላይ ያሉትን ቲክታክ ላይ ያሉትን ፌስቡክ ላይ ያሉትን ረመም አድርጎ መስደብ ምንጠቀመው የራሱ መዝሙር የሚያስተዋውቀው እኮ ዩቱብ ላይ የራሱ መዝሙር እኮ የሚያስተዋውቀው እኮ ቲክታክ ላይ እና፣ ተው እንደዚህ አይነት ነገር መድረኩ ስለ ኢየሱስ ተወርቶ ጨርሳችሁ ነው ወይ? ስለ ቲክታክ፣ ስለ ዩቱብ፣ ስለ ፎሎወርስ፣ ስለ ሳንቲም ማውራት የተጀመረው ስለ ኢየሱስ አልቆ ነው? ስለ አዳኙ፣ ስለ ንጉሱ፣ ስለ ክርስቶስ ኢየሱስ አልቆ ነው? ያማል በጣም። እና ነገርን በልክ ብታደርጉ ሞር አሪፍ ነው ብዬ አስባል። ከዚህ ጋር በተያያዘ ደግሞ የሃይማኖት ጉባኤ ያስተላለፈው ሀሳብ እንደኔ እንደተመስገን ተሰምቶኛል። ለሌሎቹ ደስ እንዳላቸው ኦርቶዶክስ ላይ ቃል እንዲያወጡና እንዲሳደቡ ተደርጓል። ምንድን ነው? ሙስሊሞች ቪዲዮ ሲሰሩ አይተናል። የሞተው ኦርቶዶክስ ብቻ አይደለም ሌላውም ሃይማኖት ነው የሚል መግለጫው ላይ መጥተዋል። የሞተው ኦርቶዶክስ ብቻ ጋር ካልሆነ ለምን ሌላው እምነት፣ ሌላው ሃይማኖት ለምን አልጮህም ነበረ? እነማን ነው የሚባሉ ሞቱባቸው? ይህንንም ነገርን በልክ እያደረጋችሁ እግዚአብሔርን ብትፈሩ በጥቂቱ እግዚአብሔር የሚፈራ ይጠነቀቃል፣ ለሚያደርገው ነገር እና በልክ ብታደርጎት ለሚባል እግዚአብሔር የሰጣችሁን በሰጣችሁ ስልጣን ላይ በአግባቡ ካልጠቀማችሁ እግዚአብሔር ነገር ይጠይቃችኋል። ይሄ እንደ ወንድም የገባኝን እንደ ዜጋም ደግሞ መብት የሆነውን ሀሳብ ነው የሰጠሁት። ነፃ ሀሳብ ነፃ ሀሳብ። በዚህ ጋር በተያዘ ደግሞ ወንድሜ ያያዘ ልደታን ብዙዎች ይተቹታል። ቪዲዮ ሰርቷል፣ ቪዲዮ ፕራይቬት አድርጓል፣ ይቅርታ ጠይቋል። ያያ ተሳሳተ ማለት ወንድምነቱ ከኛ ጋር ይቋረጣል ማለት አይደለም። ስለዚህ የምትሳደቡም ሰዎች ሚዲያ ላይ እከሌ እያላችሁ ስም የምትጠሩ ሰዎችም ተው። በቃ ሁላችንም እንተው። ወንጌል እንስራ። ሌሎቹ ድምፅ ሲሆኑ አብረን ድምፅ እንሁም። ሁላችንም በወንድምነት በእህትነት፣ በታላቅ በታናሽነት ስሜት እንያያዝ። ስም እየተጠራሩ መሰዳደቡ፣ ስም እየጠራሩ መስተቻቸቱ ተገቢ አይደለም። ይቁ ይቁም ለሚባል ይህ ልጅ ብዙ ለቤተ ክርስቲያን ድምፅ ሆኗል እና ብትተው። የኔ የታናሽነት ምክሬን ነው መነግራችሁ። እኔ የገባኝን ነው ቪዲዮ መሰራው። አይደለ፣ የገባኝን ቪዲዮ ከሰራው ስህተት መስሎ ከታየኝ የሰራውበትን አካል ይቅርታ ጠይቃለሁ። ስህተት መስሎ ካልታየኝ ደግሞ ይቅርታ አልጠይቅም፣ ይዞ ይቀመጣለሁ እና እንደዚህ አበበ ምናምን እየተባባለ ስም መጠራራቱ ተው። አሁንም ወንድማችን ነው። ወንድሞቻችንን ከነስህተቶቻቸው ነው መውደድ ያለብን። ሆይ ወንድሞቻችንን እየሰደብን ወዴት ሄዱ ሃይማኖት ይቀይሩ። መመካከር ከተቻለ ደግሞ ግሩፕ አላል በግሩፕ ውስጥ የሆነ ግሩፕ ፈጥሮ በሆኑ በሆኑ ሰዎች በውስጥ ማውራቱ አይቀልም። ሚዲያ ላይ የግለሰቦችን ስም እየጠራችሁ አትሳደቡ። በጌታ ፍቅር ነው የምጠይቃችሁ። እኔ ካጠፋው ጠይቁ ይለኔ በውስጥ ጠይቁኝና ይቅርታ ማልጠይቃችሁ ሰዎች ይላችሁ እኔን ጠይቁ። ሰው የፈለገውን ነገር የማድረግ መብት አለው። ይህ አካውንት የኔ እስከሆነ ድረስ ከፈለግኩኝ ፕራይቬት የማድረግ ከፈለግኩኝ ቪዲዮ የመስራት ተፈለቁ አለ መስራት ይችላለሁ። እና አንዳንድ ጊዜ ተዉት። በጣም ዋጋ የከፈለ ልጅ ነው መዳን ያለ ምስክሬ እኔ አውቀዋለሁ በቅርበት ዋጋ ከፍሏል። ስለዚህ አሳልፈን ለሴጣን ወይም ደግሞ አሳልፈን ለክፉ ሰዎች አንስጥ። ተመስገን እኮ በግሉ እኮ የራሱ እኮ ጠላት እኮ አለው ሰው ሆኖ ጠላት አለው የሚገርማችሁ ነገር እና እናንተን እኔን ስትሰድቡኝ ጠላቶቼ ላይ እድል እየሰጣችኋቸው ነው። የናንተን ሪከርድ ይዛን ሪከርድ ያደርጉ የሁላችሁ ተመስገን ማለት ይባላል። ግን እኔ ከነስህተቴ ከያዛችሁኝና በውስጥ ከመከራችሁኝ እማላስተካክለው ነገር የለም። እና ደግሞ በውስጥ የተሳጻፋችሁትን ላይፍ ላይ ማውራቱን ተገቢ አይደለም። ተው፣ ሁላችንም ክርስትናን እንኑረው እሺ እንኑረው ሁላችንም በቃ። ማንንም ስም አንጥራ። ለምን እኔ ያለ ምክንያት የወንድሜን የልደተ ቃልን ስም እጠራለሁ? ለምን ያለ ምክንያት የፈለገን ስም እጠራለሁ? ለምን ያለ ምክንያት የአክሊልን፣ የእዮብን፣ የዩሃድን፣ የጋዲን ስም እጠራለሁ? በምክንያት ነው መጥራት ያለብን። ላመሰግናቸው ከሆነ ወንድምነታቸው ዛሬም ከኔ ጋር አልተለየም ብዬ ስማቸውን ጠርቼ አመሰግናለሁ። ደካማ ፓርታቸውን እየተናገርኩኝ ለምን ለሌላ ሰዎች ለስድብ አሳልፈን እንሰጣለን? የምንሰራው እውነት ለቤተ ክርስቲያን ከሆነ የምንሰራው ድንገት ለቤተ ክርስቲያንና ለቤተ ክርስቲያን ከሆነ የምንናገረው ስለ አንዲቷ ሃይማኖት ስለ ኦርቶዶክስ ከሆነ የምንንቆረቆረው ለአንዲቷ ለኦርቶዶክስ ከሆነ ግለሰብ ስም እየተጠራራን እንተው ኳይ ማንም ፖሊስ የለም እዚህ ቲክታክ ላይ ማንም አለቃ የለም። አንዱ ራሱን እንደ አለቃ አድርጎ ከቆጠረ፣ አለቃ አደለህም። እኔ ላይ አንተ አሰለጥንም። ማንም እኔን አለቃ ሊሆነኝ አይችልም። ልታዘኝ የምትችል ግን ቤተክርስቲያን ግን አለች። ልክ አይደለህም ተው ስባለ ተዋለሁ። ተው ስባለ ተዋለሁ። ልክ አደለህም ስራ ይቁ፣ እንደዚህ አይነት ነገር እረፍ ከተባልኩኝ አርፋለሁ። እና ጨር አውርተን የማንጨርሰው ቶፒክ አለ ኢየሱስ ይባላል። ስለ ኢየሱስ እናውራ፣ ስለ ኢየሱስ እናውራ። እውነትን በግፍ ለተጎዱት እውነትን በግፍ ለታረዱት እህት ወንድሞቻችን በአግባቡ እንዴት አድርገን ድምፅ መሆን እንዳለብን ከወንድሞች ጋር እንመካከር፣ እንረዳዳ፣ እንተጋገዝ፣ አንሰዳደብ። አንተቻች አንዱ አንዱ አይተቸው። ሁላችሁንም እኔ ያጠፋው መስሎ የታያችሁ የታዩዋችሁ ሰዎች ካላችሁ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች አምስት ሳንቲም እና ሀያ ሳንቲም አስርና አምስት ሺህ ፎሎዬር ለማግኘት አባቶች አስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደጉ ሆናችሁ አባቶቻችሁ የምትሳደቡ አገልጋዮች የምትሳደቡ። ፈረንጅ እዚህ ፌር ይላል፣ ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉ ና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል። አለን ተሳስቻለ። ከአስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ እና እንደው ፈረንጅ እዚህ ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት፣ ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆንን። ይኸውላችሁ ወገኖቼ፣ እኔ ብዙ ንግግር አልወድ። ነገር ግን በእንቁ ሚሆን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ። አጨብጭቡና ገለጹ። አይደሉም ናቸው። እባካችሁ፣ እኔ ከዚህ በኋላ ላልናገር እችላለሁ ወይ? ድጋሚ ላልታገኙ ትችላላችሁ? ከልቤ ነው። መላችሁ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ይነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። ላው ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና ሀያ ሳንቲም አስርና አምስት ሺህ ፎሎዌር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊጥ ፊጥ ስላላችሁ በእውነቴ ነው ብላችሁ እኔ ንግግር አልወጥ ለትንሽ ሳንቲም ለ5000 ለአስር ሺህ ፎሎየር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ ቤተ ቤተክርስቲያንም እያሳጣችሁን ነው አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ። እባካችሁ እባካችሁ፣ ደግሜ እላለሁ። በወርቅ በእንቁ በእብነበረድ ቤተ ክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መጥተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም። ነገ ያስፈልጉናል። እሺ ወንድሞች፣ እሺ? በልልታ በጭብጨባ ግለጹ። ቤተ ክርስቲያንን ቤተ ክርስቲያን የሚያሰኙት ሊቃነ ጳጳሳት ናቸው። ተሳስቻለሁ። አጨብጭቡና ብለጹ። አይደሉም ናቸው። እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ብላ ታገኙ ትችላላችሁ። ከልብ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም ው እየሞትም እየተገደለ እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ። አገልጋዮች ያስፈልጋል። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበር ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ቤተ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆኑ ይችላል ላ ግን ቢያንስ ትናንት እንደተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተቹ አምስት ሳንቲም እና ሀያ ሳንቲም አስር ና አምስት ሺ ፎሎየር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ፊት ስላላችሁ በእውነት የመመራችሁ እኔ ንግግር አሉ። ለትንሽ ሳንቲም ለአምስት ሺ ለአስር ሺ ፎሎየር ብላችሁ አባቶቻችሁን ክብር ማሰቡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሰጣችሁ ነው። አባቶቻችንንም እያሰጣችሁ ባህርን ታደርጉ ነው እና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ። እባካችሁ እባካችሁ፣ ደግሜ ላለው በወርቅ በእንቁ በእብነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳነስ መጥተው በሜሮን የሚያከብሩልን ብፁዓን ሆኑ ሊቃነ ጳጳሳት ናቸው። በፍጹም በፍጹም እንደው